በአዊ ብሔረሰብ አስተዳደር ፋግታ ለኮማ ወረዳ፣ ክልሉ ለገጠመው የጸጥታ ችግር ሰላማዊ አማራጮችን የሚደግፍ ህዝባዊ ሰልፍና የሰላም ኮንፈረንስ ተካሄደ። መንግስት የአማራ ክልል ህዝብ ጥያቄዎችን ለመመለስ ትኩረት ሰጥቶ እየሰራ መሆኑን አቶ ግዛቸው ሙሉነህ ተናግረዋል። ሰለሞን ስንታየው ተጨማሪ ዘገባ አዘጋጅተዋል። በፋግታ ለኮማ ወረዳ ችጓሊ ከተማ በተካሄደው ህዝባዊ ሰልፍና የሰላም ኮንፈረንስ የክልሉ ከፍተኛ የስራ ኃላፊዎች የብሔረሰብ አስተዳደሩና የወረዳው መሪዎችና የአካባቢው ነዋሪዎች ተገኝተዋል። የፋግታ ለኮማ ወረዳ ምክትል አስተዳዳሪ አቶ ታገል እጅጉ ሰላማዊ ሰልፉ የትጥቅ ትግልን የሚቃወምና ህዝቡ ሰላም ፈላጊ መሆኑን የሚያመላክት መሆኑን ገልጸዋል። ሰላም ብቻ ማምጣት ሳይሆን የህዝባችን ምንጊዜም የመሰረተ ልማት ጥያቄዎች፣ የመልካም አስተዳደር ጥያቄዎች እየፈታ መሄድ አንዱ የፓርቲያችንም የመንግስታችንም አቅጣጫና አጀንዳ በመሆኑ ምክንያት ችግሮችን እየፈታ እንዲያለ ነው። ስለዚህ በዛ መንገድ ይህንን ተግባር ለመፈጸም ካሁኑ የቅድመ ዝግጅት ስራዎችን ሰርተናል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ችጓሌና አካባቢው በየትኛውም ከፋፋይ አጀንዳዎች ሳይወሰን ራሱንና አካባቢውን ሰላም በመጠበቅ በኩል ከፍተኛ ሚና እየተወጣ ያለ ህዝብ መሆኑን ገልጸዋል። ነተላና አካባቢው በየትኛውም የመከፋፈያ አጀንዳ ሳይወሰድ በቋንቋ ይሁን በዘር ይሁን በሃይማኖት ይሁን በሀብት ደረጃ ይሁን በትምህርት ደረጃ ይሁን በየትኛውም መስፈርት ሳይለያይ ራሱን እየጠበቀና እያስጠበቀ ያለ ጀግና ህዝብ በመሆኑ ነገ ቀጠናውን በሙሉ ነፃ ለማድረግ እኔም ከእናንተው ጋር አብሬ እሰዋለሁ። ጀግኖች ናችሁ፣ በርቱ፣ ጀግኑ ጠንክሩ። እናመሰግናችኋለን። በህዝቡ የስነ ልቦና ከፍታና ጀግንነት ችጓሊና አካባቢ ወደ ቀደመ ሰላሙ ተመልሷል፣ ያሉት ዋና አስተዳዳሪው ሌሎች አካባቢዎችንና ቀጠናዎችን ነጻ የማድረጉ ስራ ተጠናክሮ ይቀጥላል ብለዋል። እኛም ከእናንተ ጋር ነን። በአጭር ጊዜ በሙሉ አካባቢያችንን ነጻ አድርገን ወደ መደበኛ ልማትና መልካም አስተዳደር፣ ወደ መደበኛ ሰላማዊ ህይወት እንመለሳለን። ሰላማችን በእጃችን ነው። በጀግንነታችሁ ጸንታችሁ ቀጥሉ። በህዝባዊ ሰልፉና በሰላም ኮንፈረንሱ ላይ ተገኝተው መልእክት ያስተላለፉት የክልሉ ከፍተኛ አመራርና የዞኑ ደጋፊ አቶ ግዛቸው ሙሉነ ከአንድ ዓመት በላይ በዘለቀው የሰላም እጦት በአካባቢው የልማትና የመልካም አስተዳደር ስራዎች ተስተጓጉለው መቆየታቸውን ገልጸው ይህንን እኩይ ተግባር ማውገዝ ተገቢ መሆኑን ተናግረዋል። ከሀገር መከላከያ ሰራዊት፣ ከአድማ ብተና፣ ከልዩ ኃይል ፖሊሶቻችን፣ በጣም ከጀግኖች ሚኒሻዎቻችን በጋራ ሁናችሁ ደጀን ሁናችሁ ተፋልማችሁ ራሳችሁን በዚህ ደረጃ ነጻ አውጥታችሁ ቀጣይ ጎረቤቶቻችሁ ቀጣይ ክልሉ ዞኑ ነጻ ሆኖ ምንፈልገውን ሰላም እንድናረጋግጥ ምንፈልገውን ልማት እንድናመጣ ጉልበት ለመሆን ያደረጋችሁት ሰልፍ ስለሆነ እንኳን ደስ ያላችሁ። መንግስት የክልሉን ህዝብ ጥያቄዎች ለመመለስ ትኩረት ሰጥቶ እየሰራ መሆኑን የጠቆሙት አቶ ግዛቸው ህብረተሰቡ ሰላምን የሚያውቁ ድርጊቶችን ለመታገል የሚያደርገውን ጥረት አጠናክሮ እንዲቀጥልም ጠይቀዋል። አሁን አገሪቱን እየመራ ያለው መንግስት የአማራ ህዝብ ጥያቄዎች በሰላማዊ መንገድ እንዲመለሱ ጥረት እያደረገ ነው። ያለ ጠመንጅነት አስፈላጊ አይደለም። ልጆቻችን የጥይት ድምፅ መስማት የለባቸው። የእኛ ህዝብ ልማት ነው የሚፈልገው። ስለዚህ ልማታችሁ ላይ ተጠናቅራችሁ እንድትቀጥሉ ያስፈልጋል። የዚህ አካባቢ መንገድ እንዲሰራ በግብርና ልማት ትልልቅ ስራዎች እንድንሰራ ግብዓት ተጠቅመን ምርትና ምርታማነትን እንድናሳድግ፣ ሰላማዊ የንግድ ትስስር እንዲፈጠር፣ ስራ እድል ያልተፈጠረላቸው ወጣቶች ስራ እድል እንዲፈጠርላቸው ማድረግ ያስፈልጋል። መንግስት የሚፈልገው ግብር በወቅቱ እንዲከፈል ማድረግ ያስፈልጋል። የችጓሌ እና አካባቢው ነዋሪዎችም ከአንድ ዓመት በላይ በዘለቀው የጸጥታ ችግር ማህበራዊና ኢኮኖሚያዊ እንቅስቃሴዎች ተስተጓጉለው መቆየታቸውን ተናግረዋል። ከቅርብ ጊዜ ወዲህ በጥምር የጸጥታ ኃይሉና በህብረተሰቡ ትብብር የሰላም አየር መተንፈስ መጀመራቸውንም ነዋሪዎቹ ገልጸዋል። የጥይት ድምፅ የለም፣ ምንም አንሰማ አሁንም ይህን ለፍጻሜ ያድርግልን። ዝቡ በአጋው ተስፋ አላገኘም ነበረ። ዛሬ ግን እፎይታ አግኝቷል፣ ተስፋ አግኝቷል። መንግስትም ተደራሽነት ሆኖልናል። በጣም እናመሰግናለን። ህዳር ወዲህ ሰላም አግኝተን ገበያም በአንድ ላይ ውለን የተለያየ ጥቅምም እያገኘን መንግስትም የራሱን ድል እያመጣ ስለሆነ እኛም በጎናችን ተሰልፈን ለመንግስት እገዛ እያደረግን እንገኛለን። አሁንም በዚው እንዲቀጥልልን እኛም እንቀጥላለን። ቀደም ሲል ወደ እናንተ ያደረስነውን ዜና ያቀረበልን ዘጋቢያችን ሳሙኤል አማረ ነበር።